እሱ እየዘመረ ነው አሜን እግዚአብሔር የበለጠ ከፍ ያደርጋችሁ እኔ አልጾምም እንዴት መጾም ይቻላል ልብ ነው መጾም ያለ አንዳንዴ ሰው ትንኩስ ሲያደርጋችሁ መጥፎ ነገር ስለምታወሩ ቢቀር አይሻልም መጾሙ ብዙ ይቅርታ ያላና ይቅር ያልተባባል ናቸው ሰዎች በህይወታችን ውስጥ እንደዚህ ማለት የሰው ልጅ ንጹህ መሆን አለበት መጾም ካለ ብለ በምግብ ከጾምንማ እግዚአብሔር ነው በምግብ ስኪን ኬር ላይ ነው የሚሰራው። በፊት እንኳን ሜካፕ በየቀኑ እየተቀባው ትንሽ ፊት የተበላሽቶ ነበር። እዚህ ጋር ሆዴ፣ እንዴት ነህ ሆዴ? አይደለም፣ ሰው ስሜን ቀየረ ያለው ማነው? ስመ ቦስ። በዚያ አጋጣሚ ጫና ያለው እኔ ብቻ ነኝ ቦስ

እኔ ብቻ ቦስ፣ የኔ ብቻ ነው ቦስ ብላችሁ ስማችሁን የጻፋችሁ አጥፉ እያላችሁ ነው። የራሱ ቦስ ናቸው። ተረጋጋ ጆኒ። አዎ፣ ጀርመን ስደተኛ እያስወጣች ነው። ግን ምንድን ነው የማይሰራ ዱልዱም፣ ዶልዱም ያለው ወረቀት የሌለውን ሰው እያስወጣች ነው። የሚሰራ ሰው አይወጣም። ጥሩ ነበር። ምን እያሉ ነው? የማይሰራ እና ወረቀት የሌለው ይሄ ዱልዱም ይባላል። ይሄ ቀይ መስመር ያለው መታወቂያ ካርዱ ሳይሆን የሆነ ወረቀት አለ፣ ቀይ መስመር የተሰመረበት እንደዚ አይነት ያላቸው ሰዎች እየወጡ ነው። ፓስፖርት እያለው ሳይሆን እንዴት ነው? ፓስፖርት ፓስፖርት ኖሮሽ ባሰሪ ችግር የለውም። እኛ ግን ፓስፖርት ያ ብዙ አይደለም። ይሄን ያህል ይሄን ያህል የተካበደ ችግር አይደለም። ግን ይሄ ወረቀቱ ላይ ቀይ መስመር የተሰመረበት ፓስፖርት መታወቂያ ያያለው አምስት አመት የሰራ ሰው ብቻ ነው እዚህ ሸራይት ኖሮ ቢሽረው ከአምስት አመታችን ናለስ ግን በጣም አምስት ዓመት ግብር የከፈለሰው ከፈለ ግን ምንም ችግር ወረቀት ኖሮት ወረቀት ኖሮት አምስት ዓመት ግብሬ

ማን ወይ መዝሙር አፊ ሌሊቱ ሙሉ ይሄ መዝሙር ይዘምራል። በጠላቶች ፊት ዝና ጨመርና ክብር ጨመርና ሁንካ ጨመረ አነሳኝ አነሳኝ አለ ሆዴ። ኢየሱስ ክርስቶስ ያድናል። ለምንድን ነው የማያድነው? ለካ በመነጽር ጠረጴዛውን ታዩታላችሁ። ምንም ያምርብሻል። ጀርመን ያላችሁ ተጠንቀቁ። ዱልዱ ማውስባይስ ያላችሁ ስራ ጀምሮ አረ ስራ ቢጀምሩ እንደዚህ አይነት ነገር በላይ ብላ ታውሯል። እውነት ነው። ከሽታት ወረቀት ከመጣላችሁ ዩኬን ትላለች። እኛ ወረቀት ችግር የለብን እዚህ ሀገር ከገባ በአስራ አምስት ቀን ወረቀት ይሰራል። ሁሉም ኮፒ እየተደረገ እስክሪን ሻት እየተደረገ ነው የሚገዛው። እኔ እኮ ሰው ወዳችሁ እኮ የኛን ፋሚሊዎች እግዚአብሔርም በህይወታችሁ ደስተኛ ናችሁ ወይ እያስመሰላችሁ ነው ነው ጥያቄ? አስመሳይ ሰዎች እንደዚህ የሚሰፍሰው እራሱ አስመሳይ ሰው። እኔ እኮ በህይወቴ ማስመሰል የሚባል ነገር ራሱ አሉ። ማስመሰል ማለት እኮ ማለት ራስ ሽን ያለው አንዷ ያው ለሁሉም ለአጠቃላይ ሆና የሚናገሩት አይደው ነው። አንዷ እያስመሰልን ነው አለች። ምን እያስመሰለች ከሆነ አስመሳይ ነች ማለት ነው። ስለዚህ እቺ ሰው አደለችም ማለት ነው። ከንቱ አስመሳይ ሰው ምንም ራሱ ነው። ጋይስ የምንኖረው ከአንድ ሻምት አን ሳይኖርም ለምንድ ነው የምናስመስለው? ነገር ካልተመቸን፣ አልተመቸንም በቃ። ምንድነ ዚ ቆጭ ብላቸው ብታወሩ ጥቅም የለውም። ምን እኔ ጥቅሜ የእናንተ ፍቅር ይሄ ፋሚሊ ፍቅር ነው እንጂ ብር አይሰጥ ምን አይሰጥ ምን አያደርግ። ግን አሪፍ ቤተሰብ አፍርተንበታል በጣም ነው የምንወዳቸው ሰዎች ስላሉ ገባለሁ። እረ፣ እንመላለስም በቃ አቆም ነው ፋይል ዘግተናል። ፋይል ዘግተን ወደ ዋና ቢሮ መልሰናል። ፍቅር ጨመረና እኛ በጣም ብዙ ምንሰራው ስራ አለ። በጣም ብዙ ምናስተላልፈው ነገር አለ። እኛ ብዙ ምናስተላለ አስተማሪዎች ነው የሚገርምሽ ነገር ቁጭ ብሎ ይከታተሉ። እና ዛሬ ጠዋት እንደዚህ ብሎ እንደዚህ ብሎ እንደዚህ አይነት ህብረተሰብ አብረን ተደምረን የደብራቸውን ሰው ለምንድን ነው ፎሎ የምታረጉት? ምን ያደረግላቸዋል? እኔም አልወደውን ሰው ያበሳጨኝን ሰው ሳየው የምናደድ ከሆነ እኔ ፎሎ አላረግም። እንደ ገና ሲመጣ ራሱ ላጥ ነው የማደርገው። ነገ ታሪ ፕራዳ ነው ሚያሚ፣ ፕራዳ ነው ትናንትና፣ ፕራዳ ነው መስቀል ሚያ ሚያ አድርጌ ነበረ። ትናንትና ትንሿን ጉቺ አድርጌ ያለው፣ ዛሬም ጉቺ፣ ነገ ደግሞ እንግዲህ ባልየው ዶልቼ ጋባና አድርጊ ብሎኛል። እሱ ነው አድርጊ የሚለው። እሱ መነጽርና ሰዓት አይወድም። እኔ ደግሞ በጣም ወደው ምን እንደሆነ ታውቃላችሁ ሁለቱ መነጽር፣ ቦርሳ፣ ጫማ በጣም ነው እና ቀበቶ ዊ ማን ነው? ባልየው ቦስና ወደፊት ልብስሽን አሳይነህ ፍቅር ጨመረና፣ እንደገና ኃይል አንዳንድ ሰዎች ይህ ቆንጅዬ ሚስት አለችው። እንዴት ነው፣ ከእንቅልፌ ስነሳ ስደነግጣለሁ። እንደም ቆይ ግን፣ እንደዚህ ወርቄ ነች እኮ እንደዚህ ነች። ዛሬ በቃ ኦሬንጅ ዛፍት እየጠጣው እኔ ፀሐዋን እያጣጣምኳት፣ ቻው ጋይስ።